ሰላም ጤና ይስጥልኝ። ይህ በምስሉ ላይ የምትመለከቱት የማህፀን ዕጢ ነው። ከአስር ሴቶች ውስጥ ስድስቱ ላይ ይገኛል። የወር አበባ መብዛትን ወይም ደግሞ ተደጋጋሚ ውርጃን ያመጣል። ይህ ዕጢ ሆድ ሳይከፈት ወይም ኦፕሬሽን ሳይደረግ እንዴት እንዳወጣሁት በዛሬው ቪዲዮ አሳያቸዋለሁ። እኔ ዶክተር ምንተስኖት ማህፀን ስፔሻሊስት ነኝ። እስከ መጨረሻው አብራችሁ ቆዩ። የዛሬው ታካሚያቸው እድሜዋ 35 ሲሆን ከአራት ዓመት በፊት አንድ ውርጃ ነበራት። ከውርጃው በኋላ ወር አበባዋ ይበዛ ነበረ። እርግዝናም ዘገየባት። ስለዚህ ከሶስት ዓመት በፊት ኦፕሬሽን ተደረገች። ኦፕሬሽን ሲባል በወዷ በኩል ተከፍቶ እጢውን ለማውጣት ተሞከረ። እጢው ከወጣላት በኋላም ብዙ ደም ይፈሳት ነበረ። እርግዝናም ዘገየባት። የተለያዩ ምርመራዎችን አድርጋ ነበረ በወድ በኩል የሚደረጉ አልትራ ሳውንዶችን ጨምሮ ነገር ግን ምንም ችግር እንደሌለ ነበረ ተነገራት። መጨረሻ ወደ እኔ ነበር የመጣችው በማህፀን የሚገባ አትራሳውንድ አየዋት። ማዕፀን ግድግዳዋ ላይ እጢ እንዳለ ጠረጠርኩና የማዕፀን ካሜራ እንደሚያስፈልጋት ነገርኳት። ፈቃደኛ ሆነች። ከዛ በመቀጠል ህመም እንዳይሰማት ቀላል የሚባል ማደንዘዣ ወሰደች። የማዕፀን ካሜራውን የውስጠኛው የማዕፀን ክፍሏን ለማየት ወደ ማዕፀኑ አስገባውት። በምስሉ ላይ እንደምትመለከቱት ወደ ውስጥ ስገባ የማዕፀኑ በር የሚባለው ወይም ደግሞ ሰርቪክስ የሚባለው ላይ ምንም አይነት ችግር አላገኘውም ንጹህ ነበረ። በቀጥታ ወደ ውስጠኛው የማህፀን ክፍል ገባው። እንደገባው ያገኘት እነዚህን የምታዩቸውን ሁለት በአማርኛ በጠቅላላው እጢ እንላቸዋለን። ነገር ግን በእንግሊዝኛው ፖሊፕ እና ማዮማ ይባላል። ከኋላ ያለው ፖሊፕ ይባላል፣ ከፊት ያለው ደግሞ ማዮማ ይባላል። እንግዲህ እነዚህ እጢዎች እንደምትመለከቷቸው ማህፀንን ሞልተውታል። በዚህ ምክንያት የወር አበባ መብዛት፣ በወር አበባ መካከል ደም መፍሰስን፣ እነዚህ ዕጢዎች ላይ በቂ ኦክስጅን እና ደም ስለማያገኝ ተደጋጋሚ ውርጃ ርግዝ ነው ደግሞ ቢቀጥል ያለ ጊዜው ምጥ ሊያመጡ ይችላሉ ማለት ነው። እነዚህ ዕጢዎች በጣም የተለመዱ ዕጢዎች ናቸው። ከነጮች በበለጠ በጥቁሮች ላይ በስቱ ይታያል። አስር ሴቶች ቢኖሩ ስድስቱ ላይ ልናገኝ እንችላለን። በአብዛኛው ምልክት ላይኖራቸው ይችላል። እነዚህ ዕጢዎች እንዴት ይወጣሉ? በዚሁ በማህፀን ካሜራው በኩል የሚገቡ መሳሪያዎች አሉ በተለይ ሲዘር የምንለው ወይም እንደ መቀስ መሰል መሳሪያ አለ። በጣም ቀጭን መሳሪያ ነው። እሱም በካሜራው በኩል አስገባው። ቀላል የነበረው ከኋላ የነበረው ፖሊፕ የምንለው ዕጢ ነው። ምክንያቱም መሰረቱ በጣም ስስ ስለሆነ ለመቁረጥ አስቸጋሪ ስላልነበረ ከሱ ነው የጀመርኩት። እንደምታዩት ቀስ እያል በመቀሱ ውጭ ለማውጣት ሞከርኩ ማለት ነው። አንድ ደቂቃ የማይሞላ ጊዜ ነው የፈጀው ከዛ በመቀጠል ከፊት ያለውን እጢ ማዮማ ነው ለማውጣት የሞከርኩት። እሱ ትንሽ ጠንካራም ስለሆነ መሰረቱም ደግሞ እንደምታዩት ሰፊ ስለሆነ ከሶስት እስከ አምስት ደቂቃ የሚሆን ፈጅቶብኛል። ነገር ግን ሙሉ ለሙሉ በሚባል መልኩ ለማውጣት ሞክሬያለሁ። ያው እጢዎቹ ከግድግዳው ላይ በቀላሉ ተላቀዋል። እጢዎቹን ማላቀቅ በጣም ቀላል ነበረ። ነገር ግን እጢዎቹን በዚህ በምትመለከቱት ቀዳዳ በኩል ወይም ደግሞ ሰርቪስ በምንለው በኩል ለማውጣት አስቸጋሪ ነው። ምክንያቱም ጠባብ ነው። እንደምታዩት ዳይሬተር የሚባል መሳሪያ አለ። በሱ የማዕፀኑን በር አሰፖት ከዛ በኋላ ግን በቀላሉ ዕጢዎቹን ከካሜራው ጋር አብሮ የሚገባ ግራስፐር የሚባል መሳሪያ አለ። በሱ ጎትቼ እንደዚህ በቀላሉ አወጣሁት ማለት ነው። እንደዚህ አይነት ዕጢዎች ከዚህ በፊት ይሰሩ የነበረው በሆድ በኩል ኦፕሬሽን ተደርገው ወይም ሆድ ተከፍቶ ነበረ። ይህ ማለት ምንድን ነው? አንድ ሴት ጠቅላላ ማደንዘዣ መውሰድ ይጠበቅባታል። ይህም ለህይወቷ አደጋ ይኖረዋል። ወደኋላ የሚኖረው ጠባሳ ከአስር እስከ አስራ አምስት ሴንቲሜትር የሚሆን ጠባሳ ይኖራል። እጢውን ለማውጣት ወደ ውስጥ ስንገባ ከማህፀን ጎን የሽንት ፊኛ አለ፣ አንጀት አለ። እነዚህ በቀላሉ ሊጎዱ ይችላሉ። የደም መፍሰሱም ከፍተኛ ሊሆን ይችላል። ነገር ግን በተመለከታችሁት በማህፀን ካሜራ ከተጠቀምን አንደኛ የምንጠቀመው ቀላል ማደንዘዣ ነው፣ ብዙ ጉዳት አይኖረውም። ሁለተኛ ካሜራውን የምናስገቡ በተፈጥሮ ባለው ቀዳዳ በኩል ነው። ስለዚህ ምንም የምንከፍተው የምንቆርጠው ነገር የለም። ቀጥታ በሽታው ያለበት አካል ከሄደን ነው ሊቆርጠን የምናወጣው። ኦፕሬሽኑ የሚያስከትለው የጎንዮች ጉዳት በጣም አነስተኛ ይሆናል። ብዙ ጊዜ ሳይፈጅበት አሁንቺ ታካሚ ኦፕሬሽኑን ለመስራት የፈጀብን ከ15 እስከ 20 ደቂቃ ነው። ከኦፕሬሽኑ በኋላ በሶስት ሰዓት ውስጥ ራሷ ተራምዳ ወደ ቤቷ መመለስ ይችላለች። ነገር ግን በሆድ በኩል ኦፕሬሽን ቢደረግ ምናልባት ሶስት ቀን ከዛ በላይ ሆስፒታል መቆየት ስልጋ ተያይዞ የሚመጡ ኢንፌክሽኖች ሊኖሩበት ይችላል። በአጠቃላይ በዛሬ ለማስተላለፍ ፈልገው አንድ ሴት የወር አበባ መዛት መዛባት ካላት እንደዚሁም ተደጋጋሚ ውርጃዎች ካለዋት እርግዝናም ከዘገየባት እና የተለያዩ ምርመራዎች ራሳውንዶች የማህፀን ራጃርጋ ምንም ነገር ባይገኝ መጀመሪያ የማህፀን አልትራሳውን በትክክለኛው ባለሙያ መሰራት አለበት። በማፀን በሚደረገው አልትራሳውንድ ላይ አጠራጣሪ ነገሮች ካሉ የማህፀን ካሜራ በማሰራት የማህፀን የውስጠኛውን ክፍል ባይቶ በቀላሉ ማውጣት ይቻላል ማለት ነው። እንግዲህ ለዛሬ የነበረኝ ቪዲዮ ይህን ይመስላል። ለነበረን ቆይታ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።